ሰላም ጣና ስትልን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ ከጣና ቴሌቪዥን የመስከረም 28 ቀን 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመረው አመራ ሰፋ ብሬያችሁ ቆያለው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን የብልጽግናው ሰራዊት ጋሸና ላይ ፈተናው በዝቶበታል። መውጫው እንደ መግቢያው ቀላል ሆኖ ያላገኘው ይህ ሰራዊት የያዛቸውን ገዢ ቦታዎች ተገዶ ከመልቀቁም ባለፈ አዛዦቹ በተደጋጋሚ እየተጎዱበትና እጃቸውንም እየሰጡ ይገኛሉ። በዛሬ ዕለትም የኮሩ ምክትል አዛዥ ከባድ ምት ተመትተው ወድቀዋል። የተመቱትን መኮንን አንስቶ ወደ ሕክምና ቦታ ማድረስ ባለመቻሉም ኮሎኔሉ በውጊያው ሜዳ ድንኳን ውስጥ ተቀምጠው ቫዝሊን እየተቀቡና ማስታገሻ ኪኒን በሲጋራ እያወራረዱ ነው። ዝርዝር መረጃውን በዜናችን ተሰሙታላቸው። የአማራን ሕዝብ ለዘር ማጥፋትና ለተራዘመ መከራ ላይ ለመጣል ዓላማ ተሰጥቶት የገባው የብልጽግናው ጥምር ጦር ህድሞ መፍረሱን ተያይዞታል። በውጊያ ቦታ ሰራዊት ሲፈርስ ደግሞ የጦርነቱ ውጤት ምን ሊሆን እንደሚችል ከደርግና ከብልጽግና የተሻለ ምስክር መሆን የሚችል የለም። በሸዋ ጠቅላይ ግዛት የሆነውን በዝርዝር እናስደምጣቸዋለን። ብልጽግናው አደራድሮ ብሎ በአደባባይ ተማጽኖ አቅርበዋል። ብልጽግና እንደራደር ብሎ ሽማግሌ የላከው ለማን ነው? እንደራደር የተባለው ኃይልስ ምን ምላሽ ሰጠ? ዜናችን በዝርዝር ያስደምጣችኋል። ተሰሙታላችሁ። በባድሜው ጦርነት ኤርትራውያን ቄም ይዘውብኛል የሚሉት ጄኔራል ጻድቃን ገብረ ትንሣኤ ዛሬም በፕሬዚዳንት ኢሳያስ አፈወርቂ ላይ ክስ አቅርበዋል። ፋኖን በተመለከተም የሰጡት ቃል አነጋጋሪ ሆኗል። መቀሌን የሚመራት አስመራ ያለው ሽማግሌ ነው ሲሉ የተናገሩት ጄኔራል ጻድቃን ፋኖን በተመለከተ ምን አሉ? ዜናችን በስፋት የተመለከተው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 ወደ ቀዳሚው ዜናችን አመራ። የኮሩ ምክትል አዛዥ በፋኖ ተመታ። የብልጽግናውን የዘረፈጅ ጦርነት እየመሩ ወደ ክልሉ ከገቡት መኮንኖች መካከል አንዱ የሆኑት የሰሜን ምስራቅ እዝ 803ኛ ኮር ምክትል አዛዥ ጉዳት ደርሶባቸው ሆስፒታል ገቡ። በዛሬው የጋሽና ተጋድሎ ኮሎኔል ካሳውናሊ ከአንገታቸው በላይ ጀሯቸው አካባቢ መመታታቸውን ወታደራዊ ምንጮች ገልጸዋል። እንደ መረብ ሚዲያ ዘገባ ከሆነ የስምንት መቶ ሶስተኛ ኮር ምክትል አዛዡ ኮሎኔል ካሳሁን ጉዳት ቢደርስባቸውም ዜናው ለሕዝብ እስከበቃበት ሰዓት ድረስ ግን በፋኖ እጅ እንዳልገቡ ታውቋል። ከቀናት በፊት በዚሁ ቀጠና የሰሜን ምስራቅ እዛ 12ተኛ ክፍለ ጦር ዋና አዛዥ ኮሎኔል ደሞዝ መንግስት ጉዳት ደርሶባቸው ወደ አዲስ አበባ ጦር ኃይሎች ሆስፒታል መወሰዳቸው ይታወሳል። በወቅቱ ኮሎኔል ደሞዝ ከጋሸና ወደ አዲስ አበባ እንዲጓዙ ሄሊኮፕተር መጠቀም አስገዳጅ የነበረ ሲሆን በዛሬው ውጊያ ቆሰሉትን ኮሎኔል ካሳውንን ለማንሳት ሄሊኮፕተር በአካባቢውም ማረፍ ባለመቻሉ እስካሁን ኮሎኔሉ በአካባቢው ከሚገኙ ጤና ጣቢያዎች እና ወታደራዊ ካምፖች ተቀምጠው ጊዜያዊ ሕክምና እያረጉ መሆኑን ምንጮቻችን ገልጸዋል። በጋሸና ከተማ ጥምጥማት፣ ቻይና ካምፕና መብራት ኃይል ተብለው በሚጠሩ አካባቢዎች ላይ የሚገኙ የብልጽግናው ወታደራዊ ካምፖች በቆሰሉ የብልጽግናው ሰራዊት የተሞሉ መሆኑን የገለጸው ሚዲያው የቆሰሉት የሶስተኛ ኮር ምክትል አዛዥ ኮሎኔል ካሳውን አሊ በቂ ሕክምና ማግኘት ባለመቻላቸው ካለቆቻቸው ጋር እንኳን የስልክ ኮንፈረንስ ማድረግ እንዳልቻሉ ታውቋል። የሰሜን ምስራቅ እዝ ምክትል አዛዥ የሆኑት ጄኔራል ሻምበል ፈረደ የሶስተኛ ኮር ምክትል አዛዡን ኮሎኔል ካሳውንን ጨምሮ በዙ ስር የሚገኙ ወታደራዊ አዛዦችን የሬዲዮ ኮንፈረንስ ስብሰባ ጠርተው ነበር። በወታደራዊ ሰዓት አቆጣጠር 1132 ላይ በተጠራው የሬዲዮ ኮንፈረንስ ላይ ኮሎኔል ካሳውን አሊ መገኘት አልቻሉም። ለዚህ ደግሞ የቀረበው ምክንያት የጉዳታቸው መጠን ከባድ በመሆኑ ህመማቸውን ተቋቁመው ስብሰባውን መሳተፍ ባለመቻላቸው ነው። በእሳቸው ምትክም ስሙ ያልተገለጸ አንድ የሻለቃ ማዕረግ ያለው መስመራዊ መኮንን ኮንፈረንሱን መሳተፉን የጣና ቴሌቪዥን ወታደራዊ ምንጮች አረጋግጠ አስቀምጠዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ ከብር ሸለቆና ከአዲስ አበባ ያሰባሰበውን ሰራዊት ዛሬ ረፋዱ ላይ ከባህር ዳር በመነሳት ከ80 በላይ ካሶኒ ሰራዊትና ከፍተኛ መጠን ያለው ሎጂስቲክ ጭኖ ወደ ጋሸና ማቅናቱ ይታወሳል። የዚህ ሰራዊት የጋሸና ጉዞ አላማ የጽንፈኛው ኃይል ከብዷል፣ ተጨማሪ ኃይል ይጨመርልን ሲሉ የዚሁ ምክትል አዛዥ ጄኔራል ሻምበል ፈረደ ባቀረቡት ጥያቄ መሰረት ነው። በሌላ ዜና በአማራ ክልል ምዕራብ ጎጃም ዞን ደቡብ ሜጫ የፖሊስ አዛዥ የነበሩት ኢንስፔክተር ስማቸው ተሰጥቷቸው በፋኖ እርምጃ ተወስዶባቸዋል። ኢንስፔክተሩ እርምጃ የተወሰደባቸው በደቡብ ሜጫ ከተማ ገርጫጭ ላይ ሲሆን እርምጃ የወሰደበት ደግሞ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ አንደኛ ክፍለ ጦር ነው። የክፍለ ጦሩ ኮሎኔል ታደሰ ብርጌድ በወሰደው የከተማ ኦፕሬሽን ኢንስፔክተር ስማቸውን ጨምሮ ሌሎች የወረዳው ፖሊስ አባላትንም እርምጃ እንደወሰዱባቸው ለጣና ቴሌቪዥን የደረሰው መረጃ ያመለክታል። ወደ ተከታዩ ዜናችን እናልፋለን። ሰራዊቱ በጅምላ እየፈረሰ ነው። በአማራ ሕዝብ ላይ ለዘር ማጥፋት ተልዕኮ የተሰማራው የብልጽግናው ሰራዊት በከፍተኛ መጠን እየፈረሰ መሆኑን የጦር ሜዳ መረጃዎች ገለጹ። በተለይም ከፋኖ በኩል የሚደርስበት ብርቱ ምት መቋቋም ባለመቻሉ ጦሩ ሞት በቃኝ በማለት እየፈረሰ ፋኖን እየተቀላቀለ ይገኛል የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በበኩሉ የአገዛዙን ሰራዊት ከአየር ወለድ ኮማንዶ እስከ እግረኛ ወታደሩ ከነ ሙሉ ትጥቁ እየተቀበለው ነው ከዚህ በፊት የአየር ኃይል አሰልጣኞችን ጨምሮ በርካታ የኮማንዶ ና የአየር ወለድ ኮማንዶዎችን ከብልጽግናው መከላከያ እያስከዳ የቆየው የጠቅላይ ግዛት ህዙ ከሰሞኑ ደግሞ በአገዛዙ በኩል የመሬትና ረብጣ ገንዘብ በስጦታ እየተበረከተላቸው የአማራን ህዝብ ሲወጉ የነበሩ የሚልሻ ና ድማ ብተን አባላትን በማስከዳት የታድሶ ስልጠና በ መስጠት ላይ እንዳለ አስታውቋል። በተሳሳተ መንገድ ከአገዛዙ ጎን ተሰልፈው ፋኖን ሲወጉ የቆዩት የሚሊሻና የአድማ ብተና አባላትም የእስካሁኑ ጉዟቸው ስህተት መሆኑን በመገንዘብ ወደ ፋኖ መቀላቀላቸውን ገልጸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ማመድ ቢሆነ ኢንኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እዙ በተቆጣጠራቸው ቦታዎች ቁጥራቸው በርካታ የሆኑ የአገዛዙን ሰራዊት አባላትን በደማቅ ሁኔታ መቀበሉን ገልጾ ከሰሞኑ ደግሞ ስምንት የሚሊሻ አባላት መነሻቸውን ሰላ ድንጋይ ከተማ በማድረግ ወደ ፋኖ ነፃ ቀጠና የተቀላቀሉ መሆኑን ለዝግጅት ክፍላችን አስታውቋል። ከሰላ ድንጋይ ከተማ በአካባቢው የሚገኘውን ደጃዝማች ተሰማ ርገጤ ክፍለ ጦርን የተቀላቀሉት የብልጽግናው የሚልሻ አባላት ለተደረገላቸው በወታደራዊ ዲስፕሊን የተላበሰ አቀባበል ምስጋና አቅርበዋል። የሚልሻ አባላቱ አክለውም ስለ ፋኖ ይነገረን የነበረው የጥላቻና መሞትን ምሳሌ ያደረገ ትርክት በሳሳተ መንገድ እንድንቆይ ቢያደርገንም ዛሬ የተደረገልን አቀባበል ሌሎች በስርዓት ውስጥ ያሉ ጓደኞቻ ሰዎቻችን የእኛን መንገድ እንዲከተሉ ያግዛል ብለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዛ አመራሮች በበኩላቸው በተሳሳተ መንገድ ተሰልፋችሁ በህዝባችን ላይ የከፋ በደል ስታደርሱ ብትቆዩም በዙ የሚሰጣችሁን ታድሶ በተሳካ ሁኔታ አጠናቃችሁ የበደላችሁትን ህዝብ እንድትክሱ ሲል መልእክት አስተላልፏል። በዙ ከፍተኛ አመራሮች የሰጣቸው መመሪያ በደስታ የተቀበሉት የሚልሻ አባላቱ የሰጡትን ሙሉ ቃለ ምልልስ ተከታትለን እንመለስ። እሺ፣ አመሰግናለሁ ፋኖ አዳማሙ እባላለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሀመድ የሆነ ኮር እጃዝ ማስተሰማር ገዴ ክፍለ ጦር አንዲት ትራክ ሻለቃ ህዝቡ ግንኙነት እዚህ ጋር መታወቸው ወጣቶች ከሞጃና ወደራ ወረዳ ሰላድንጋይ ከተማ ከሚኒሻ መዋቅር ወጥተው አፋድ ሸዋ ጠቅላይ ግዛት እዝ እዝን የተቀላቀሉ የሚኒሻ አባላቶች ናቸው። በመጀመሪያ እንኳን በሰላም መጣችሁ። በመጀመሪያ የነ ስማችሁንና የነበራችሁን የስራ ድርሻ ተገልጦልኛላችሁ። እሺ ካንተ ልጀምር።

አመሰግናለሁ። ደምሳሽ ዳምጠው እባላለሁ። ይሄ ሚኒሻ ቲም አዛዥ ነበር። እሺ፣ አመሰግናለሁ። ከሰላንዴ ከሚኒሻ ሰላንዴ ነው ቲም አዛዥ። እሺ፣ አመሰግናለሁ። ባይክ ልባለ እንደኛ በብልጽግና መዋቅር ውስጥ በነበራችሁበት ሰዓት በአማራው ህዝብ ላይ ላይና በአማራው ወጣት ላይ እየደረሰ ያለው ግፍና ባለል እናንተ በተገነዘባቸው በተገነዘባችሁትና ባያችሁልክ በእናንተም ላይ እናንተም ወጣት ናችሁ፣ የአማራ ወጣት ናችሁ። በእናንተም ላይ በወጣቱም ላይ በአጠቃላይ በአማራ ህዝብ ላይ ብልጽግና እያደረሰው ያለው ግፍና በደል እናንተ ባያችሁትና በተገነዘባችሁት ልክ ምን ይመስላል? ስ እዛ በኖ በተቀመጡበት ሰዓት በቃ አንደኛ እዚህ ቦታ ላይ ያለው እንትና አሰራር ስነ ስርዓት እንዳደለ ስነ ስርዓት እንደሌለ የሆነ ብዙ ነገር እንደሚደረግ ነው እኛ የምናውቀው ማለት ነው። አይደለም እንደዚህ እኛ ብንመጣ ገና መሳሪያውን እንደተቀበሉ እንደሚገዱ ነው የሚነገረን እዛ ቦታ ላይ ማለት ነው። ስለዚህ እዚህ መተን ደግሞ የተደረገልን ነገር መልካም ነገር ነው። እንደዚህ መልካም ነገር ከሆነ ደግሞ ማንኛውም ሰው እዛ ያለው ሰው በመውጣትም ሆነ ምንም ለማድረግ የሚያውቀው ነገር አይኖርም ማለት ነው። ስለዚህ እኔ የምለው እዛ በወጣትም ሆነ በምን በቃ አፈሳ አለ። አፈሳ በመኖሩ በሳምንትም ወርም እየታሰረ ወደ ማሰልጠኛ የሚሄድበታለ ማለት ነው። ስለዚህ ይሄ መንገድ አለ። ይሄን ደግሞ እኛ እዚህ የመጣ ነው አሰራሩና ስነ ስርዓቱ በጣም ስላስጠላ ነው ማለት ነው ወደዚህ የመጣነው። ስለዚህ እዚያ የተቀመጠ ሰው ማንኛውም ሰው ፈልጎት አይደለም። ማንኛውም የተቀመጠ አካል እዚያ እዚህ ይሄን ቦታ ጠልቶት አይደለም ማለት ነው። ስለዚህ እንደዚህ ያለ መልካም ነገር ካለ እኛም ለቀጣይ የቀሩትን ጓዶቻችን ወደዚህ ለማምጣት እንሞክራለን። በእኛ በተቋሙ ይሄ በሚሊሻ ተቋም በመጣንበት ተቋም ላይ በጣም ለአማራ ህዝብ በጣም ግፍ እየደረሰ የነበረበት ቦታ የሶማፈስ ዝርፊያ ምናምን የሚካሄድበት ቦታ ነው እና በዚያ ላይ ያንን ድርጅት አስጠልፈን ወደ አማራ ፋኖ ሸዋ ጠቅላይ ግዛት ተቀላቅለናል። በስተ አሁን ወደ አማራ ፋኖ በመጣሁበት ስተምመጣ ያለሁበት ስራ በጣም ብዙ አሳዛኝ እና የሚገርም ስራ አለ። የሚያሳዝነው ነገር ምንድን ነው? አንዳንድ ጊዜ እኛ ወደ ፋኖ እንዳንሄድ የሚያደርገን እዚያ በመሰረቱ የፋኖ ዛሬ የተቀላቀቁት እስታሁንም ገባማ ግን ፋኖ እንዳትሄዱ ወይንም በፋኖ ፖለቲካና እንትን ትመራላችሁ ትፈራላችሁ ሲለን ነበር። ሁለተኛ ሲሄዳችሁ እንደምንገድል ነው የሚያውቀው ማለት ነው። አሁን አሁን እንደዚህም ሲለንም ስለቆየ ነው። ሁለተኛ የብልጽግናው ፓርቲ እውነት እኔ አሁን እውነት ነው የምናገረው ማለት ነው የራሱን ወንበር ለማቆየት እንጂ ስለ ህዝብ ጥያቄና ስለ ምንም ነገር አይረዳም ማለት ነው። ማድሮም ደሙ ማያስብ ነው መቼም አስቦ ወንበሩን ለማቆየት ለማቆየትና የህዝብን ጥያቄ አንድ ቀንም ተቀብሎ ያውቅም። ሁላችንም ትንቆስል እንደውም በልዩ ኃይል በመከላከያ በሚኒሻ እያፈስ የምናወጣው እኛ ነበር። ነገ ሰላም ሆና በማለት ማለት ነው። መንግስት ግን የራሱን ወንበር ለማመቻቸትና ጊዜውን ለማቆየት ነው እንጂ ሌላ ነገር የሚያደርገው ነገር የለም። እናንተ ላይ በአጠቃላይ እዛ ባላችሁበት ሰዓት ምን አይነት ፖለቲካ ነው የሚሰሩባቸው? እዛ እነሱ በእነሱ መዋቅር ውስጥ በሚኒሻ መዋቅር ውስጥ የምትቆዩ ምን አይነት ፖለቲካ እየሰሩ ነው? እናንተ እዛ እንድትቆዩ የሚያደርጓቸው ፋኖ ተበትኗል ፋኖ ምንም አቅም የለውም ነው እዚያ ቦታ ላይ ባለንበት ሰዓት እኛ እዚ ያለውን ጦር ለማሳመን የሚደረገው ስነ ስርዓት ስራ ፋኖ ሌባ እንደሆነ፣ ፋኖ ሰው እንደሚገል፣ ፋኖ ብዙ ነገር እንደሚያደርግ ነው ማለት ነው፣ እዚያ የሚነዛው ፖለቲካ ማለት ነው። ክቡራት እና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 28 ቀን 2018 ዓመተ ምህረት የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። አደራድሮኝ ብልጽግና። የብልጽግናው አገዛዝ በአማራ ፋኖ ነው እየደረሰበት ያለው በርቱ ምት የተነሳ የድርድር ጥያቄ ማቅረቡ ተሰምቷል። ብልጽግናው የድርድር ጥያቄ ለአደራዳሪዎች ያቀረበው ደግሞ ከኦነግ ሸኔ ጋር መሆኑን ምንጮቻችን አረጋግጠዋል። የኦህዲድ ብልጽግና አገዛዝ ለኦነግ ሸኔ ታጣቂዎች ባቀረበው የንደራደር ጥያቄ ኦሮሚያ ስልጣኗን ከምታጣ እናንተ ከጎናችን ሁናችሁ የፈለጋችሁትን ነገር እናድርግ የሚል አጀንዳ ነው ያቀረበለት። ከዓመት በፊት ከጃልሰኝ ጋር ተደራድሮ የነበረው ኦህዲድ ብልጽግና፣ ሆኖም ያሰበውን ፖለቲካዊና ወታደራዊ ስኬት ከጃልሰኝ ሊያገኝ ባለመቻሉ ጃልመሮ ላይ ጠንክሮ የድርድር ጥያቄ ማቅረብን የመረጠ ይመስላል። በጃልመሮ ለሚመራ ኦነግ ሸኔ ጥያቄውን ያቀረቡት የእሁዲድ ብልጽግና ቁልፍ ሰዎች የባዳን መጠቀሚያ እንዳትሆኑ በማለት የኦነግ ሸኔን መሪዎች ያሳሰቧቸው ሲሆን በእሁዲድ ሰዎች ዘንድ ባዳን ተብለው የተጠቀሱት ደግሞ ሌሎች ኢትዮጵያውያን ብሔረሰቦች ናቸው። ከሰሞኑ ለነ ኩምሳ ድሪባ ወይም ጃልመሮ ቀጥተኛ የሆነ የንደራደር ጥያቄ ያቀረበው እሁዲድ ብልጽግና የሰሜኖቹን ጥምረት ለመመከት ከጎናችን ሁኑ። ይህ የንደራደር ተደጋጋሚ ጥያቄያቸው ፍሬ አፍርቶ ሁለቱ ኃይሎች የውስጥ ለውስጥ ንግግር ሳይጀምሩ አልቀሩም ሲሉ የጣና ቴሌቪዥን ምንጮች ገልጸዋል። ለኦነግ ሸኔ የታጣቂዎች ተደጋጋሚ ጥሪ ሲቀርብ መቆየቱን የገለጹት የጣና ቴሌቪዥን የቤተ መንግስት ምንጮች መንግስት ያቀረበውን ተደጋጋሚ ጥያቄ ኩምሳ ድሪባ ሊቀበለው ባይፈልግም በጫና ብርታት ለድርድር ፈቃደኛ ሆኗል። ለዚህም ከሁለቱም ወገን የተመረጡ አባገዳዎችና ሃደ ስንቄዎች ለሽምግልና ተቀምጠዋል ሲሉ ተናግረዋል። ሆኖ እስካሁን የሽማግሌዎቹ ውይይት ውጤቱ አለመታወቁን ገልጸዋል። በጃልመሮ የሚመራው የኦነግ ሸኔ ታ ታጣቂ ቡድን ከዚህ በፊት በተደረገለት የድርድር ጥሪ ላይ ይሰጠው የነበረው ምላሽ ለኦሮሞ ሕዝብ ከእናንተ የባሰ ጠላት የለውም ሲል የብልጽግናውን ሹሞች ይዘልፋቸው እንደነበር የገለጹት ምንጮቻችን ታንዛኒያ ድረስ ለድርድር የተጓዘው ጃልመሮ ከሁለት ጊዜ በላይ ድርድራቸው መሄድ ባለመቻሉ ሊቋረጥ እንደቻለ ይታወሳል። የእሁዲድ ብልጽግና በበኩሉ ለመቶ ዓመት ፈልገን ያገኘነው ስልጣን ከእኛ እጅ እንዳይወጣ አንዱንን መጠበቅ አለብን የሚል አቋም ይዞ እየተንቀሳቀሰ ሲሆን ከዚህ በፊት በነጃል ሰኝ የሚመራውን የታጣቂ ቡድን በሽምግልና እጅ እንዲሰጡ ካደረገ በኋላ በመሀል አዲስ አበባ ዘመናዊ መኖሪያ ቤቶችን ለእያንዳንዳቸው በማደልና ሁለቱን የቡድኑ ከፍተኛ አመራሮች ደግሞ በኦሮሚያ ክልል የጸጥታ ቢሮ ስልጣን መስጠቱ የሚታወስ ነው። የብልጽግናው መከላከያ ሰራዊት በየሄደበት ወጥቶ ለመግባት መቸገሩን የብልጽግናውን መንግስት በእጅጉ እንዳስፈራው የሚገልጹት የጣና ቴሌቪዥን ወታደራዊ ምንጮች ከሰሞኑን በኦሮሚያ የተለያዩ አካባቢዎች በዚሁ ሰራዊት ላይ ከፍተኛ ጥቃት እየደረሰ መሆኑን ይናገራሉ። ትናንት ምሽት በክልሉ ምስራቅ ወለጋ ዞን ድንገተኛ ጥቃት መድረሱም ተሰምቷል። ምንጮቻችን በትናንትናው ዕለት ምስራቅ ወለጋ ዞን ጊዳ አያና ወረዳ ስለተፈጠረው ቀውስ ሲናገሩም የብልጽግናው ከፍተኛ መከላከያ መኮንኖች በተፈጸመ የቦምብ ጥቃት በርካታ አመራሮችና መስመራዊ መኮንኖች መገደላቸውን አስታውቀዋል። በአንድ የመዝናኛ ማዕከል ከፍተኛና መካከለኛ መኮንኖች ተሰብስበው እየጠጡ በነበረበት ሰዓት ጥቃቱ እንደተፈጸመ የገለጹት የጣና ቴሌቪዥን የመረጃ ምንጮች ቁጥራቸው በውል ያልታወቁ የሰራዊቱ መኮንኖችና አጃቢዎቻቸው እና ቆስለኛ መሆናቸውንም ጨምረው ገልጸዋል። በዚህ የተነሳም በርካታ የአካባቢው ወጣቶች በጅምላ ታፍሰው ወዳልታወቀ ቦታ መወሰዳቸውን ምንጮቻችን ተናግረዋል። ምናልባትም ወጣቶቹ ወደ ደዴሳ እስር ቤት ካምፕ ሳይወሰዱ እንዳልቀረ ግምታቸውን ሰጥተዋል። ወደ መጨረሻው ዜናችን እናልፋለን። ጄኔራል ታደሰን ከስልጣን አንሱት ኢሳያስ ፕሬዚዳንት ኢሳያስ አፈወርቂ ጄኔራል ታደሰ ወረደ ከስልጣን እንዲወርዱ ለህዋ ሰዎች ትእዛዝ መስጠታቸውን የቀድሞ ኢታማዦር ሹም ጄኔራል ጻድቃን ገብረትንሳይ ተናገሩ። ጄኔራል ጻድቃን በዚሁ ቃለ ምልልሳቸው ስለ ፋኖ እንቅስቃሴም ያልተጠበቀ አስተያየት ሰጥተዋል ከ28 ዓመታት በፊት በኢትዮጵያና በኤርትራ መካከል የተቀሰቀሰውን የባድሜ ጦርነት ኢታማዦር ሹም ሆነው የመሩትና በዘመቻ ጸሐይ ግባት ላይም በታሪካዊ ንግግራቸው የሚታወሱት ጄኔራል ጻድቃን የትግራይ ጊዜያዊ አስተዳዳሪ ጄኔራል ታደሰ ወረደ በአለም ፊት ቃል የገባቸውን ስምንት ነጥቦች ማክበር አልቻለም ጭራሽ የቆሞ ቀሩ የህወሓት ቡድን ዋና ተባባሪ ሆኗል ሲሉ ወቀሳ አቅርበዋል በተለይም ህወሓትና የኤርትራ መንግስት የጀመሩትን ግንኙነት በተመለከተ በብስጭት የተናገሩት ጄኔራል ጻድቃን ኢሳያስ በጃዙር የትግራይ ገዢ ሆኗል፣ ታደሰ ወረደን ከስልጣን አውርዱት እስከ ማለትም ደርሷል፣ በማለት በፕሬዚዳንት ኢሳያስ አፈወርቂ ላይ ክስ አቅርበዋል። ከወራት በፊት የቀድሞ አብዮታዊ ሰራዊት አባልና በአሁኑ ሰዓት ደግሞ የብልጽግናው ሰራዊት ኤታማዦር ሹም ለሆኑት ብርሃኑ ጁላ አማካሪ ተደርገው መሾማቸው ተነግሮባቸው የነበሩት ጄኔራል ጻድቃን ጄኔራል ታደሰ ወረደ ከስልጣን የመውረድ ስጋት ተደቅኖበታል። ህዋትና ሻቢያ ለጀመሩት ጥምረት ጄኔራል ታደሰ ወረደ እንቅፋት ሆኖብናል ብሎ ኢሳያስ ያምናል። ለዚህ ነው ከ ስልጣን አውርዱት ብሎ ያዘዛቸው ሲሉ ምስክርነታቸውን ሰጥተዋል። ጄኔራል ጻድቃን ይህን የተናገሩት ለብልጽግናው ሊቀመንበር ቅርበት እንዳለው በሚነገርበት ኤንቢሲ የተባለው ቴሌቪዥን ጣቢያ ነው። በጄኔራል ጻድቃን ገብረትንሳኤ መረጃ መሰረት ፕሬዚዳንት ኢሳያስ በብልጽግናው ሊቀመንበር አማካኝነት ለትግራይ ክልል ጊዜው አስተዳዳሪነት የተሾሙት ጄኔራል ታደሰ ከስልጣን እንዲወገዱ ትዛዝ ሰጥተዋል። ሻዕቢያዎች ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል በማለት ተናግረዋል። በዚህ ቅድመ ሁኔታ መሰረት ጄኔራል ታደሰ ወረደን ከስልጣን ማውረድ ወይም ማስወገድ ለህወሓት የተሰጠ የቤት ስራ መሆኑን የገለጹት የራያ ቢራ ፋብሪካ መስራቹ ጄኔራል ጻድቃን፣ ታደሰ ወረደ በዓለም አቀፍ ማህበረሰቡ ፊት የፈረመውን ስምንት ነጥቦች አንዱንም አልፈጸመም፣ ተፈናቃዮችን አልመለሰም፣ የህወሓት መሪዎች ከውጭ ኃይሎች ጋር የሚያደርጉትን መገናኘትም አላስቆመም ሲሉ በቀድሞ ጓዳቸው ላይ ክስ አቅርበውባቸዋል። ጄኔራል ታደሰ ባለፈው የካቲት መጨረሻ ላይ በህወሓት አቅራቢነት በብልጽግናው ሊቀመንበር በጎ ፈቃድ የክልሉ ጊዜ አስተዳ

መሾማቸው ይታወሳል። በወቅቱም ሹመታቸውን ሲቀበሉ ህወሃት የጀመረውን የውጭ ግንኙነት ለማስቆም የቃል ኪዳን ሰነድ ፈርመው የነበረ ቢሆንም ይሁን እንጂ ጄኔራሉ ከተሾሙ በኋላ ጽምዶ በሚል የተጀመረውን የህወሃትና የሻቢያ ግንኙነት በህዝብ ለህዝብ ግንኙነት ላይ የተመሰረተ ከሆነ እንደማይቃወሙ መግለጻቸው ይታወሳል። ሆኖም ጽምዶ የህዝብ ለህዝብ ግንኙነት ሳይሆን በህወሃትና በሻቢያ መሪዎች አመቻችነት የተመሰረተ ፖለቲካዊና ወታደራዊ ግንኙነትን ታሳቢ ያደረገ ጥምረት መሆኑ በግልጽ የሚታወቅ እውነታ ነው ጄኔራል ታደሰ ወረደ የህዝብ ለህዝብ ግንኙነትን አልቃወምም ሲሉ የገለጹት ይህንን ጥምረት ነው ባሳለፍነው እሑድ ምሽት ህወሓት ለውራት ያካሄደውን የካድሬ መር ስብሰባ ኮንፈረንስ ባጠናቀቀበት ሰዓት በትግራይና በኤርትራ ላይ ያንዣበበውን ጥቁር ደመና በሩቅ ለማስቀረት ተባብረን እንስራ ሲል ለኤርትራ መንግስት ጥሪ ማቅረብ አይዘነጋም በህወሓት እምነት ብልጽግና ሊወጋን ስለሆነ ጦርነቱ በትግራይና በኤርትራ ምድር እንዳይካሄድ አርቀን እናስቀረው ሲል ጦርነቱ በአማራና አፋር ክልሎች ይካሄድ ማለቱን እንደሆነ የወታደራዊ የወታደራዊና ፖለቲካዊ ተንታኞች ተናግረዋል። በጀኔራል ታደሰ ወረደ የህዝብ ለህዝብ ግንኙነት ነው ተብሎ የተመሰከረለት ጽምዶ ዋና ስራው ይህን የህወሓት ጥያቄ ወደ መሬት እንዲወርድ ማድረግ መሆኑ ይታወቃል። ጄኔራል ጻድቃን በቃለ ምልልሳቸው አክለውም የኤርትራ ባለስልጣናት እንደ ህወሓትና ፋኖ ያሉ የመንግስት ተቀናቃኝ ኃይሎችን በማስተሳሰር ኢትዮጵያን የማተራመስ እንቅስቃሴ ውስጥ ገብተዋል። የሻቢያና የህወሓትን ጥምረት ለትግራይ ህዝብ ለማሳመን የሚቀርበው ምክንያት ወልቃይትን ለማስመለስ ከኢሳያስ ጋር እንተባበራለን የሚል ቢሆንም ህዝቡ ግን አስቀድሞ ስለተረዳ ተቃውሞውን እያሰማ ነው። ሆኖም ህዝብ ለህዝብ ቢገናኝ ምን ችግር አለው የሚል ሀሳብ በማንሳት የጽምዶ ግንኙነቱ በህዝብ ዘንድ ተቀባይነት እንዲያገኝ እየሞከሩ ነው ሲሉ የህዋትንና የኤርትራን መሪዎች ግንኙነት ወርፈዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን፣ የመስከረም 28 ቀን 2018 ዓ.ም ተምረት የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራሁ አማራ ሰፋ አብሬያችሁ ቆይታ አድርጌ ነበር። የጣና ቴሌቪዥንን አዲሱን የዩቲዩብ ቻናል በቋሚነት ሰብስክራይብ እያደረጋችሁ እንድትወዳጁ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር